ስለዚህ ፈጣሪ የመጀመሪያውን ሰው ፈጠረ ብለህ ታምናለህ? አዎ፣ በደንብ እንዴት? ፈጣሪ እንደሚፈጥረው ፈጣሪ ሁን ይለዋል፣ ይሆናል እና እንዴት? ስለ ፈጣሪ ያ ነው እምነታችን። ፈጣሪ ምን እንደሆነ ታውቃለህ? የፈጣሪ ትርጉሙም እንዴት? ማለት እንዴት? እየመለስኩልህ ነው፣ ተረጋጋ። የትም አልሄድም። ከየት ነህ? ከፖላንድ ነኝ። ሃይማኖት አለህ? በፈጣሪ ታምናለህ ወይስ? አላምንም። ሃይማኖት ካላቸው ቤተሰብ ነው የተወለድኩት ቤተሰቦቼ ክርስቲያኖች ነበሩ፣ ግን እኔ አይኔን ከፈትኩና አሁን ኤትዬስት ነኝ። ሰባት ዓመቴ ላይ ሃይማኖት ትርጉም እንደማይሰጥ ተረዳው። በዋነኝነት የቱ የክርስትና ክፍል ነው ትርጉም አይሰጥም ብለክ የምታስበው እንዴት ምድር እንደተፈጠረች በባይብል መሰረት ሙሉ በሙሉ ቡት ነው። ሁሉም ሃይማኖት ላይ ተመሳሳይ ነው። በእስልምናም የተሻለ ነገር የለም። ከመቀጠላችን በፊት በነገራችን ላይ እኔ ስለ እስልምና ስለ ማውራት ከደስተኛ በላይ ነኝ፣ አታስብ። በመጽሐፍ ቅዱስ እንዴት ምድር እንደተፈጠረች ብለሃል፣ ከዛም አይሆንን ቃል ተጠቀምክ። እኔ አልለውም ምክንያቱም እኛ እንሳደብም። ብቻ ትርጉም የለውም እያልክ ነው በአጭሩ አይደል? አሁን ጥያቄ የሚሆነው ታውቃለህ፣ በቁርአን አንድ ደስ የሚል አንቀጽ አለ።

እንዴት ዓለም እንደተፈጠረች ታውቃለህ? በነገራችን ላይ በተረጋገጠ እውቀት ሳይንስን ተጠቅመን እንዴት እንደተፈጠረ ማወቅ አንችልም። ስለዚህ የዓለምን አፈጣጠር መመልከት ሳትችል የመጽሐፍ ቅዱስ ዓለማዊ አፈጣጠር ስህተት ነው ወደሚለው ግምት መጣህ። በተረጋገጠ እውቀት ሳታውቅ ለምን ይህንን ስህተት ነው ብለህ ልትገምት ቻልክ? እኔ ምንም እየገመትኩ አይደለም። እንደዛ የመሆን እድሉ ትንሽ ነው። ነው ምን አይደለም። በጣም ከባድ ቃል ነው የተጠቀምከው። እኔ ዝም ብዬ ትርጉም የለሽ በሚለው ልተካው፣ ግን በጣም ከባድ ቃል ነበር የተጠቀምከው። ከዛ የቁርአን አገላለጽም ለምን ስህተት እንደሆነ ብለህ ወደ ቁርአንም ልትሄድ ነበር። በተረጋገጠ እውቀት ማወቅ እንደማትችል አሁን ተስማምተሃል። በተረጋገጠ እውቀት ማወቅ እንደማትችል አሁን ተስማምተሃል ከኔ ጋር ምክንያቱም እዛ አልነበርክም በራስህ አላየካውም። እንዴት ዓለም እንደተፈጠረች ማወቅ አትችልም። ያንን ደግሞ በተረጋገጠ እውቀት ካላወቅ የሆነ ነገር ትክክል ነው ወይም ስህተት ነው ለማለት ምንም አይነት ውሳኔ ልትሰጥ አትችልም። በእንደዚህ አይነት መልኩ አይደለም የተፈጠረው ማለት አትችልም። ምክንያቱም ያንን ልታረጋገጥ አትችልም። እርግጠኛ ነኝ እኔ ያልኩት ይመስለኛል። ትክክል አይደለም ነው ያልኩት። እኔ ሚመስለኝ እንደዛ ነው፣ የእኔ ሀሳብ ነው። በእርግጠኝነት ሙሉ በሙሉ ትክክል ነኝ አይደለም። በማንኛውም ነገር መቼም ሙሉ በሙሉ እርግጠኛ አልሆንም። ስማኝ ሳይታም፣ ይሄ እየተቀዳ እንደሆነ ታውቃለህ። ሰዎች ምን እንዳልክ መስማት ይችላሉ። በጣም ኃይለኛ ቃል ተጠቅመህ መጽሐፍ ቅዱስ እንዲህ ነው አልክ፣ ከዛ በቁርአንም እንደዛው ነው፣ ምንም ከዛ የተሻለ ነገር የለውም ብለህ ማለት የፈለግከውን ልትል ነበር። አሁን እኔ ይሄን ብቻ ይዤብህ አስጨንቀህ አልፈልግም። ስለዚህ እኔ እያልኩህ ያለሁት እንደ ኤትዬስት ወይም እንደ ማንኛውም ሰው ይህ ዓለም በተረጋገጠ ዕውቀት ማወቅ እንደማትችል እናም ትክክለኛ ሐሳብህን ማስቀመጥ እንደማትችል ትስማማለህ። አዎ፣ በሱ እስማማለሁ።

እሺ አሁን ምን ልትነግረን ትችላለህ? ምክንያቱም ለምን ክርስትናን ታውክ ብዬ እየጠየቅኩህ ነበር። በነገራችን ላይ ለክርስትና እየተከላከልኩ አይደለም፣ ክርስቲያንም አይደለውም። በእርግጥ ግን ከክርስትና ያወጣውት ከአፈጣጠሩ አስተምሮት ጋር ስለማልስማማ ነው ብለሃል። አሁን ዓለም ወይም አፈጣጠር እንዴት እንደጀመረ ማወቅ እንደማትችል አረጋገጥን። አሁን ዓለም ወይም አፈጣጠር እንዴት እንደጀመረ ማወቅ እንደማትችል ካረጋገጥን አንተ ክርስትናን ለመተውህ ምክንያታዊ የሆነ ነጥብ አይደለም። ሌላ ያለህ ነጥብ አለ? ሌላ ያለህ ነጥብ ምንድን ነው? እንዴት ምክንያታዊ አይደለም? ምክንያታዊ ያልሆነበት ምክንያት አለም እንዴት እንደጀመረች ማረጋገጥ ስለማትችል ነው። ስለዚህ አንተ እንዴት እንደጀመረ ሳታውቅ መጽሐፍ ቅዱስ ስህተት ነው ማለትህ ትክክለኛ ነገር አይደለም። ምን እንደተከሰተ አታውቅም። አዎ፣ ማንም አያውቅም። ግን አንዳንድ ቲዮሪዎች አሉ። እናም አንዱ ከአንዱ የተሻለ ነው። እንደዛ መውሰድ ትችላለህ ግምቶች ሊኖሩህ ይችላሉ በሚለው እየተቃረንኩ አይደለም። አንዳንድ ነገሮችን አይተህ አንዳንድ ማስረጃዎችን አይተህ ከዛ በኋላ አንዱ ይበልጥ ይገመታል ልትል ትችላለህ። ነገር ግን ስለ ግምት እያወራው አይደለም፣ ስለ እርግጠኝነት እያወራው ነው። አንድ ነገር ስታወራ የምትመለስበት ሙሉ በሙሉ ትክክለኛ የሆነ ማስረጃ ሊኖርህ ይገባል። የምትለው ነገር ምንም ትርጉም የሚሰጥ ነገር አይደለም። ምንድን ነው ምንም ትርጉም የማይሰጠው ነገር? ለምትለው ነገር በሙሉ መቶ በመቶ እርግጠኛ መሆን አለብህ፣ ያለበለዛ ምንም ማለት አትችልም። እንደዛ አላልኩም። እሺ ምንድን ነው ያልከው? ልትደግምልኝ ትችላለህ? ስለ ዓለም አፈጣጠር ነው የምናወራው። ስለ አንድ ነገር ነው የምናወራው፣ አጠቃላይ ያወራው አይደለም እያልኩ ያለውት። በተረጋገጠ እውቀት ዓለም እንዴት እንደተፈጠረ ሳታውቅ ዓለም እንደዚህ አይደለም የተፈጠረችው ብለህ ሌላን አመለካከት ማስወደቅ አትችልም። አዎ ያ ትክክል ነው። ስለዚህ ሌላ ምን አይነት ምክንያታዊ የሆነ መጽሐፍ ቅዱስን ለመተው ያስቻለህ ምክንያት ምንድን ነው ወይም ኤትየስት ያደረገ ወይም ደግሞ የኤትየስት አመለካከት ከክርስትና ይሻላል ያስባለ ሌላ ምንድን ነው? በመጽሐፍ ቅዱስ መሰረት ፀሐይ ናት በምድር ላይ የምትሽከረከረው። ያ ደግሞ በሳይንስ መሰረት እንደምናውቀው ትክክል አይደለም። የቱ ጋር ነው መጽሐፍ ቅዱስ እንደዛ የሚለው? መጽሐፍ ቅዱስ ላይ በመጀመሪያው የፍጥረት መጽሐፍ ላይ የትኛው እንደሆነ እርግጠኛ አይደለውም። ኦሪት ዘፍጥረት፣ ኦሪት ዘፍጥረት የቱ ጋር ብቻ እርግጠኛ ነኝ። አለ እኔ እንደዛ የሚል አላየውም። ግን እኔ ለአንተ ምልህ ስለ ዓለምና ስለ ፀሐይ እንደዚሁ አይነት ተመሳሳይ ሀሳብ ድሮ እንደነበረን አትስማማም? ፀሐይ አይንቀሳቀስም፣ ቋሚ ነው። እናም ደግሞ ሁሉም ነገር በፀሐይ ላይ ይዞራል ብለን እናምን ነበር፣ ግን ዛሬ ላይ ዘመናዊ ሳይንስ ከዚህ ሀሳብ ጋር አይስማማም። ዘመናዊው ሳይንስ ፀሐይም ጨምሮ ሁሉም ነገር ይንቀሳቀሳል ይላል። እናም ምድር በፀሐይ ሀይ አማካኝነት ፀሐይ ላይ ብትሽከረከር እንኳን ፀሐይም እየተንቀሳቀሰ ነው፣ ቋሚ አይደለም። ግን ደግሞ ቋሚ ነው ብለን እናምን ነበር አይደል? እሺ፣ ሌላ ነገር መጽሐፍ ቅዱስ ላይ ምድር ስድስት ሺህ ዓመት ነው ይላል። ይሄ ትክክል እንዳልሆነ በስትክክል እናውቃለን። እንዴት ነው የምታውቀው ይሄ ትክክል አለመሆኑ? ሳይንስን ከመጽሐፍ ቅዱስ በላይ ለምን እንደማም ነው ማስረዳት አለብኝ። በነገራችን ላይ እኛ ሙስሊም እንደመሆናችን እርግጠኛ ነኝ፣ አንተም ታውቀዋለህ፣ እኛ ክርስትናን አንቀበልም፣ ክርስትና እውነት ነው አንልም። ግን ከአንተ ጋር እያረኩ ያለውት እኔ በተቃራኒ ከሆኜ ክርስትናን ለዚህ ነጥቦች ነው የተውኩት ብለህ እንደምታስቀምጠው ቀላል እንዳልሆነ ላሳየህ ፈልጌ ነው። ከክርስትና ተቃራኒ ለመሆን የበለጠ ጠንካራ ነጥቦችን ልትይዝ ይገባል እያልኩ ነው። ለምሳሌ ኢየሱስ ፍጹም ሰው ፍጹም አምላክ ነው ማለታቸው፣ ያ ደግሞ ግልጽ የሆነ ግጭት ነው። ምክንያቱም የሆነ አካል ተመሳሳይ ጊዜ ሁለት ተቃራኒ ነገር ነው እያሉ ነው። ወይም ደግሞ ለምሳሌ የስላሴ ሀሳብ አብ፣ ወልድ፣ መንፈስ ቅዱስ፣ አብ ወልድ አይደለም መንፈስ ቅዱስም አይደለም፣ ግን ሶስቱም አንድ ናቸው። አንድ አይደሉም፣ ግን አንድ ናቸው። ስለዚህ እንደዚህ አይነት ጠንካራ ነገሮች ይዘክ አሁን ክርስቲያን አይደለውም ለማለት ያስችልሃል። እናም አሁን ከክርስትና ወደ ሳይንስን ማምለክ ነው የሄድከው ከምትለው ነገር ያንን ነው ያየውት፣ እያመለኩ አይደለም፣ ያንን ነው ያየውብህ። ማምለክ ምን እንደሆነ ታውቃለህ? አዎ። ማምለክ ምንድን ነው? ከሃይማኖታዊ ድርጊቶች ጋር በደንብ የሚገናኝ ይመስለኛል። የግድ እንደዛ መሆን የለበትም። እንደዛ አይደለም። ምን ተሮግመው ኑሮዬ ሁሉ በየሆነ ነገር ዙሪያ ከሆነ እናም የእውቀትና መረጃ ምንጭ ነው ብዬ ማምን ከሆነ ፍጹም ነው ምል ከሆነ ለምሳሌ እኔ አምላክን እየተካው ነው። ስለዚህ ያ በእኛ አመለካከት ማምለክ ነው። ማምለክ የግድ ጸሎት ማድረግና መስገድ ብቻ አይደለም። ልታደርጋቸው የምትችለው የተለያዩ አይነት አምልኮት አሉ። እነዚህ ሁሉም አምልኮት ይባላሉ። ለምሳሌ ቁርአን ላይ ፍላጎቱን አምላኩ አድርጎ የያዘውን ሰው አየህን? ስለዚህ ፍላጎትህን ተጠቅመህ ምን መፈጸም እንዳለብህ እና እንዳሌለብህ በመወሰን ፍላጎትህን ታመልካለህ። ምን ማድረግ እንዳለብህ እና እንዳሌለብህ ለማዘዝ የተገባው አምላክን በፍላጎትህ ትተክዋለህ። ያ በእኛ እምነት መገዛት ነው የሚባለው። ብዙ እያወራህ ነው። እኔ ፍጹም አልገዛም። ብዙ እያወራው ነው። እሺ ችግር የለውም። ቅር አይለኝም። አያሳስብህ። እኔ በሳይንስ ማምነው የበለጠ አስተማማኝ የእውቀት ምንጭ ስለሆነ ነው። ግን ሳይንስ የሆነ ነገር ቢል ራሱ ሙሉ በሙሉ እርግጥ ነው ማለት አይደለም። ያ ነው ጉድለቱ። ለዛ ነው በጣም አስተማማኝ የሆነው ሁሌ ነው ኤቴስቶች እንደዛ ሲሉ የሚሰማው። እሺ፣ አሁን ትንሽ ከክርስትና ዞር እንበል። አንድ ጥያቄ ልጠይቀህ። መቼስ በፈጣሪ አታምንም፣ ኃይለኛ ኤቴስት ስለሆንክ አይደል? አዎ፣ እንደዛ ማለት ትችላለህ። በፈጣሪ አታምንም? ፈጣሪ መኖሩን ታምናለህ? አይ ምንም አይነት ፈጣሪ ያለ አይመስለኝም። ፈጣሪ አለመኖሩን በእርግጠኝነት ታወራለህ ወይስ ፈጣሪ መኖሩን ማረጋገጥ አልችልም፣ ያ የኔ ሐሳብ ነው ነው የምትለው? ልክ አንተ ፈጣሪ መኖሩንና አለመኖሩን ማረጋገጥ እንደማችለው እኔም አልችልም። ስለ እኔ አትጨነቅ። ስለ እኔ ማውራት እንችላለን፣ ችግር የለውም። እንዴት ማረጋገጥ እንደምችል እኔ ነግርሃለሁ። መስማት የምትፈልገውን ሁሉንም ማረጋገጫ ነግርሃለሁ፣ ችግር የለውም። ግን አንተ አላውቅም እያልክ ነው ይበልጥ ፈጣሪ የለም ብዬ ነው ማስበው እያልክ ነው። አዎ እንደዛ ነው እያልኩ ያለሁት። እሺ ጥሩ ችግር የለውም። ስለዚህ ዓለም እንዴት ነው ወደ ግኝት የመጣው የሚለውን እንዴት ነው የምታስረዳኝ? ቢግ ባንግ ቲዮሪ አለን። ወደ 13.7 ቢሊዮን ዓመት በፊት ያኔ ነው ዓለም መስፋፋት የጀመረው። ያንን ነው የምናውቀው። ምንድን ነው ቢግ ባንግ? ቢግ ባንግ ምን እንደሆነ ልትገልጽልኝ ትችላለህ? አናውቅም። አታውቅም እነሱ ምንድን ነው የሚሉት? ምክንያቱም ቢግ ባንግ የሚለውን ቃል ከየሆነ ሰዎች ነው ያገኘኸው፣ መቼስ ራስህ ፈጥረህ ያመጣኸው ነገር አይደለም አይደል? አዎ። ስለዚህ ቢግ ባንግ ምንድን ነው ነው የሚሉት? ቢግ ባንግ የሚባል ነገር አለምን ያስጀመረ ነገር ነው የሚሉት ሰዎች። በእነሱ አመለካከት ቢግ ባንግ ምንድን ነው ታውቃለህ? ዓለምን እንዴት እንደተስፋፋ ማየት እንችላለን፣ እና ጊዜና ፍጥነቱን በምን ያክል እየተስፋፋ እንደሆነ ገምግመን መለካት እንችላለን። እንደዛ ነው መሰለኝ የሚሰራው፣ እርግጠኛ አይደለሁም። ዋናው ቢግ ባንግ ነጠላነት ነው፣ ጉልበትና ቁስ አካል አለ። ከዛም ዓለም በሙሉ ወደ ነጠላነት ታምቆ በፍጥነት መስፋፋት ጀመረ። ያ ነው በሱም ያምኑ ሰዎች፣ ይሄ ነው ትርጉሙ? አዎ መሰለኝ። አይደለማ፣ ግን እንደዛ ነው ሳይንቲስቶች የሚሉት። እሺ፣ በቃ በዛ እንውሰደው። ስለዚህ ስለ ቢግ ባንግ ምን እንደሚሉ ሳታውቅ ነው በሱ ምታምነው? አዎ። ምክንያቱም ብዙ ነገሮች አሉ። በሃይማኖት ውስጥ ብዙ ግጭቶች አሉ። ምድር ስንት ዓመቱ ነው የሚለው ብቻ አይደለም። ቆይ ቆይ ቆይ ቆይ አንተ ቢግ ባንግ ከማመንህ ጋር ሃይማኖት ምን አገናኘው? እኔ በቢግባንግ ማምነው ሃይማኖቶች የተሳሳተ ነገር ስላላቸው ነው እያልክ ነው? አዎ፣ ሳይንስ በሚለው ማምነው ሃይማኖቶች የሚሉት የማይታመን ነገር ስለሆነ ነው። ማለት በቃ በእርግጠኝነት ይህ ትክክል እንዳልሆነ እናውቃለን። አሁን ያልከው ትርጉም እንዳሌለው ታውቃለህ። ሃይማኖት ስህተት ነው ስላለም ብቻ ሳይንስ ወይም ደግሞ ቢግ ባንግ ትክክል ነው ማለት አይደለም። ያ ትርጉም እንደማይሰጥ ታውቃለህ? አዎ፣ አዎ። ስለዚህ ሐሳብህ ትርጉም አልባ መሆኑን ትስማማለህ? ሐሳቤ ትርጉም አልባ መሆኑን እየተስማማው አይደለም። አሁንም ቢሆን ሳይንስ የበለጠ አስተማማኝ መሆኑን አምናለሁ። ግን ምክንያትህ ሃይማኖት አስተማማኝ ስላልሆነ ነው የሚል ነበር። ያ ደግሞ ትርጉም አልባ የሆነ አቋም ነው። እሺ፣ ሌላ አማራጭ ምን ሊኖርህ ይችላል? የሆነ በሰዎች የተመሰረተ በሰው ፈጠራ ታሪክ ታምናለህ፣ ወይም ደግሞ ሳይንቲስቶች ዓለምን እንዴት እንደሚያዩ እናም ታምናለህ። ስለ ኢስላም ምን ታውቃለህ? ምን ያህል ታውቃለህ? እሱም ቢሆን ሳይንስ ስለ ዓለም ካገኘው ነገሮች እና ቁርአን ስለ ዓለም ከሚለው ጋር ግጭቶች እንዳሉ ታውቃለህ? እራስህ አንብባህዋቸዋል? አዎ። ምሳሌ ልትሰጠኝ ትችላለህ? ጎግል ላይ ሄደህ ምናምን ነገሮችን እንደማታመጣልኝ ተስፋ አደርጋለሁ። የእውነት ራስህ አንብባሃቸው እንደሆነ ተስፋ አደርጋለሁ። አዎ። ማለቴ ብዙ ጥናት አላረኩበትም። ለእኔ የተማረ ውሳኔ ለመወሰን ያገኘውት በቂ ነው። ምሳሌ ልትሰጠኝ ትችላለህ? ቁርአን ፀሐይ በጭቃማ ሐይቅ ውስጥ ነው የሚትጠልቀው ይላል። እንደዛ ይልም? እንደዛ ይላል። ፍትሐዊ ግለሰብ ሆነክ መጽሐፉ ምን እንደሚል ሳታውቅ እንደዚህ ይላል ማለት የለብህም እኔ እንደዛ ይላል እያልኩ አይደለም። ያነበብኩትን ነው ፀሐይ በጭቃማ ሐይቅ ውስጥ ነው የምትጠልቀው ሙስሊሞች እንደዛ ነው ብሎ የሚያምኑት አሁን ደግሞ ሌላ ነገር እያልክ ነው ወደ መጀመሪያው እንመለስ ሁለት ነገር እያልክ ነው ቁርአን የሆነ ነገር ይላል እያልክ ነው አንደኛ ቁርአን ፀሐይ በጭቃማ ሐይቅ ውስጥ ነው የምትጠልቀው ይላል አልክ አይደል እንደዛ ነው ያልከው አዎ እንደዛ ነው ጠዋትና ማታ ሚኖረን ትላላችሁ እንደዛ ነው ጠዋትና ማታ ሚኖረን ታውቃለህ እያልክ ያለኸው ነገር እየተመቸኝ ነው ክብርህን ልነካ አልፈልግም ግን ዝም ብለህ የተሳሳተ ማስረጃዎችን እየደራረብክ ነው የቱ ጋር ነው ቁርአን ውስጥ ፀሐይ በጭቃማ ሐይቅ ውስጥ ነው የምትጠልቀው እናም እንደዛ ነው ቀንና ማታ የሚኖረን የሚለው አሳየኝ በጣም ቀላል መሆን አለበት። አስር ሰከንድ ሊበቃህ ይገባ ነበር አይደል? አሁን እኔ ላንብብልህ ላንተ እኔ ጋር ፊት ለፊት ያለ ወደ ፀሐይ መግቢያም በደረሰ ጊዜ ጥቁር ጭቃ ባለበት ምንጭ ውስጥ ስትጠልቅ አገኛት። በአጠገቧም ሕዝቦችን አገኘ። ዙልቀርነይን ሆይ ወይም በመግደል ትቀጣለህ ወይም በእነርሱ መልካምን ነገር መማረክን ትሰራለህ። ይሄ አንቀት 86 ነው። የቱ ጋር ነው ፀሐይ ጭቃማ ውሃ ውስጥ ትጠልቃለች የሚለው? የቱ ጋር ነው ቀንና ማታ ምናገኘው እንደዛ ነው የሚለው? እባክህ አገናኝልኝ። ለዛ ነው መጀመሪያ ላይ ጎግል ላይ ዘለህ ነገራቶችን እንደማታመጣልኝ ተስፋ አደርጋለሁ ያልኩ። ምክንያቱም የሚከሰተው ይሄ ነው፣ ሰዎች ሄደው ጎግል ያደርጋሉ፣ ከዛ ውጤቱ ራሳቸውን ነው የሚያዋርደው። ስለዚህ ተሳስቻለሁ ትላለህ። አይ አልተሳሳትኩም። ወደ ሌላ ነገር መሄድ እንችላለን። ወላሂ አላህ ዐዘወጀል ያቅናህ። ኩራት እውነትን ከመፈለግ እንዲያቆምህ አትፍቀድ። በግልጽ ቁርአን አንተ ይላል ያልከውን አይልም። በየትኛውም መጽሐፍ ላይ ሙስሊሞች እንደዛ ብለው ያምናሉ ቀንና ማታም በዛ ነው የሚያውቁት የሚል ነገር የለም። የትኛውም ተፍሲር እንደዛ አይልም። ተሳስቻለው እንድትልም አላስገድድህም። ችግር የለውም። እሺ ቀጣዩ ነጥብ ምንድነው? ሌላ ነጥብ አለህ ወይስ የለህም? ከዚህ በፊት የሰማሁት አንድ ነጥብ አለ። በቁርአን መሰረት ተወርዋሪ ኮከቦች ከክፉና ከመሳሰሉት ነገሮች ይጠብቁናል። እናም ቁርአን ኮከቦች ነው የሚለው፣ ግን እነዚህ ኮከቦች ሳይሆኑ ሚቶራይቶች እንደሆኑ እናውቃለን። ቁርአን እንደዛ አይልም። ኢ የምታወራው ሁሉ ያለ መስረጃ ነው። ማስረጃ እንድታመጣ ስነግርህ እና ደግሞ አንቀጹን ሳነብልህ አንተ ከምትለው ተቃራኒ እንደሆነ አሳይቻሃለሁ። ቢያንስ ምልህን ነገር ውሰድ፣ ምክንያቱም ቁርአን ምን እንደሚል አውቀዋለሁ። የእሱ ጋር መጥቀስ እንደፈለግክም አውቀዋለሁ። በመጀመሪያ ቁርአን ይጠብቀናል አይልም። ሁለተኛ ኮከብ የሚለውን ቃል አልተጠቀመም። በነገራችን ላይ ሌላ ቦታ ነው የተጠቀመው፣ ነጅም ወይም ኮከብ የሚለውን ቃል ለምሳሌ ምዕራፍ 86 ላይ ተጠቅመውታል፣ ወይም ደግሞ ሌላ የኮከብ ምዕራፍ የሚል ሙሉ ምዕራፍ አለ። እዚህ ጋር ግን ሺሃብ የሚል ሌላ ቃል ነው የተጠቀመው ትርጉሙም አንተ ያልከው ሚቶራይት ማለት ነው። ስለዚህ አሁን ብዙ ነገር እያልክ ነው። እናም በግልጽ ድፍረት አይሆንብኝና ስለ ቁርአን ምን እያወራህ እንደሆነ ራሱ አታውቅም። እውነቱን ለመናገር አልተዘጋጀውበትም። ችግር የለውም። ጻድቅ ሆነህ እንደዚህ ማለትህን አከብራለሁ። አሁን እኔ የሆነ ነገር እላለሁ። ሌላ ጊዜ መጥተህ ትክክል አለመሆኔን ልታሳየኝ ትችላለህ። የተቋቋመ ሳይንስ የሆነ ነገር አስቀምጦ ሀሰተኛ ሳይሆን ትክክለኛ ሳይንስ የሆነ ነገር አስቀምጦ ቁርአን ተቃራኒ ያወራበት ምንም ነገር የለም። ይሄ ከሆነ ከመጽሐፍ ቅዱስ ላይ ያገኘኸውን ችግር እኔም ይገባኛል። ችግሩ ምክንያቱም በውስጡ ብዙ ችግሮች አሉ። ነገር ግን ቁርአን ፍጹም እንደ መጽሐፍ ቅዱስ አይደለም። ችግሩ አብዛኛው ኤቲስቶች የሚያደርጉት ስህተት ሁሉንም ሃይማኖቶች በአንድ ሳጥን ይከቱትና መጽሐፍ ቅዱስ በዚህ ጉዳይ ብዙ ችግሮች ስላሉ ብቻ ሁሉንም መጽሐፍቶች ተመሳሳይ ነው ብሎ ይደመድማሉ። ማለት ራስህን ቀላል ጥያቄ መጠየቅ ትችላለህ። ይበልጥ የቱ ነው ብለህ ታስባለህ? ሰዎች ሃይማኖት ስላስፈለጋቸው ሃይማኖት መፍጠራቸው፣ ሃይማኖት ለመፍጠር አነሳሳቸው ሰዎች ለረጅም ጊዜ መልስ ያሌለው ጥያቄዎች ነበራቸው። የህይወት ትርጉም ምንድን ነው? ከሞት በኋላ ምን አለ? ከሞት በኋላ ምን ይከሰታል? እነዚህ መልሶች አልነበሩንም። ስለዚህ ሰዎች ዝም ብለው ሃይማኖትን ፈጠሩ። በኢስላም እኛ ለዛ ጥያቄ መልስ አለን። እኛ መልስ የለንም። እናም የምናየው ነገር ቢኖር ብዙ የተለያዩ ህዝቦች ተመሳሳይ ነገር መፍጠራቸው ነው። እነዚህን መልስ የሚሰጡን ሃይማኖቶች በጣም ቀላል መልሶች ምትለው ይገባኛል። ሰዎች ራሳቸውን ለማጽናናት ሃይማኖትን ፈጠሩ እናም መልስ ላሌላቸው ጥያቄዎች መልስ ሰጡ እያልክ ነው። እኛ እንደ ሙስሊሞች በዚህ ጉዳይ ላይ በጣም ልዩ የሆነ አቋም አለን። ለምሳሌ ሙስሊም ምን እንደሆነ ታውቃለህ? ሙስሊም የሚለው ቃል ምን ማለት እንደሆነ ታውቃለህ? አታውቅም አይደል ሙስሊም የሚለው ቃል ትርጉሙ ለአንዱ እውነተኛ ፈጣሪ እጅ የሰጠ ማለት ነው ሙስሊም የሚለው ቃል ከኢስላም የሚለው ቃል የመጣ ሲሆን ትርጉሙም እጅ መስጠት ማለት ነው ሙስሊም ማለት ደግሞ የእጅ መስጠትን ተግባር ፈጻሚ ነው እኛ እንደ ሙስሊሞች የምናምነው ፈጣሪ የፈጠረው የመጀመሪያው ሰው አላህ ትክክለኛውን መንገድ ሰጥቶታል ትክክለኛውን መልሶችን ሰጥቶታል እሺ ይቅርታ ይቅርታ አንዴ ስለዚህ ፈጣሪ የመጀመሪያውን ሰው ፈጠረ ብለህ ታምናለህ አዎ በደንብ። እንዴት ፈጣሪ እንደሚፈጥረው? ፈጣሪ ሁን ይለዋል ይሆናል። እና የሚፈጥረው እንዴት? ስለ ፈጣሪ ያ ነው እምነታችን። ፈጣሪ ምን እንደሆነ ታውቃለህ? የፈጣሪ ትርጉሙም እንዴት? ማለት እንዴት? እየመለስኩልህ ነው። ተረጋጋ። የትም አልሄድም። ከአንተ ጋር ነኝ። እያልኩህ ያለውት እኛ ፈጣሪ የምንለው ሁሉንም ቻይ የሆነ አካል ነው። ሁሉንም ቻይ የሆነ አካል ሁን በማለት ብቻ መፍጠር ይችላል። ይሄ እንዴት የሚለው ጥያቄ መልስ ነው። እሺ፣ የጠየቅኩህ ሳይንስ እኛ ዛሬ ያለንበት ቦታ ላይ እንዴት በሂደት እንደመጣን በጣም ግልጽ የሆነ ሀሳብ ስላለው ነው። ሳይታማ እዛ መሄድ ትፈልጋለህ? የምር ወደዛ እንዳትሄድ እመክርሃለሁ፣ ግን ወደዛ መሄድ ትፈልጋለህ። ስለ ኢቮሉሽን ማውራት አትፈልግም። ሀአ ምልህ ወደዛ መሄድ ትፈልጋለህ ወይ? ምክንያቱም ጥሩ አይሆንልህም ሳይንስ በዚህ ጉዳይ ግልጽ ሀሳብ አለው ማለት ትክክል አይደለም በጣም ግልጽ ነው የተለያዩ ነገሮችን ማየት እንችላለን እሺ ጥያቄ ልጠይቅህ አባዮጄኔሲስ ምን እንደሆነ ታውቃለህ አሁን ኢቮሉሽን ጠቅሰህ ነበር እኮ አባዮጄኔሲስ ምን እንደሆነ አታውቅም አዎ እሺ እሺ አባዮጄኔሲስ ምንድን ነው አሁን ሳይንስ በዚህ ጉዳይ ላይ ግልጽ ሀሳብ አለው ብለህ ግን ስለ ኢቮሉሽን መሰረታዊ ነገርም አታውቅም። ለዚህ ነው ወደዛ አትሂድ ያልኩ። አባዮጄኔሲስ የመጀመሪያው ሴል ወይም ህይወት ወደ ግኝት እንዴት እንደመጣ የሚነገረን ነው። ሳይንስ ህይወት እንዴት እንደጀመረ ግልጽ የሆነ መልስ አለው ብለሃል። አሁን አሳየኝ። ለኤባዮጄኔሲስ ወይም ለህይወት ጅማሬ የሆነ ሳይንሳዊ መልስ ምንድን ነው?

ቃላቶች እንድታነብ አልፈልግም፣ እንድትመልስልኝ ነው የምፈልገው። ተፈጥሮዋዊ ሂደት ምንድን ነው? ስለዚህ ሳይንቲስቶች ያሉትን በማንበብ መልስ መስጠት አልችልም። አይደለም፣ እኔ ከምለው ጋር የማይገናኝ ነገር እያነበብክ ነው እኮ። በቃላቶችህ መስፋት አለብህ። ዝም ብለህ ተፈጥሮዊ ሂደት እያልክ ነው። እሺ፣ ንገረኝ፣ ተፈጥሮዊ ሂደት ምንድን ነው? ህይወት እንዴት ነው የኖረን? እንዴት ነው ካርበን ሁለት እጅና እግር አውጥቶ መራመድ የቻለው? አይ እንደዛ አይደለም ረጅም ሂደት ነው። ንገረኝ ንገረኝ። የመጀመሪያው ሂደት እንዴት ነው? ጎግል አድርግ ከፈለክ፣ ጠዋትም ማታም ጎግል ብታደርግ እዛም ላይ መልስ አታገኝም። ለዛ ነው። እሺ፣ ግን እንደዛ ነው ሳይንስ የሚለው። ሀአ የሰው ልጅ እንዴት ህይወት እንደጀመረ በጣም ግልጽ የሆነ ሀሳብ አለ ብለህ ተናገርክ። በጣም ግልጽ ነው ያልኩት። አዎ እኮ በጣም ግልጽ በጣም ግልጽ ማለት ነው። ለኔ በማውቀው ቋንቋ ንገረኝ፣ ሳይንስ ያለው ግልጽነት ምንድን ነው? የሰው ከህይወት ያሌላቸው ነገራቶች፣ ህይወት ያሌላቸው ነገሮች። ምን አይነት ለምሳሌ? እንደ ቅሪት አካላት እንደ ድንጋይ ምናምን። ቅሪት አካላት ከሰው ፍጥረት በፊት አልነበሩም። ድንጋይ እንበል ለምሳሌ። ስለዚህ እንዴት ነው ድንጋይ ሰው የሆነው? በኬሚካል ሪያክሽን ኬሚካል ሪያክሽን እና ድንጋይ? አዎ፣ ሹገር አለን፣ አሚኖ አሲድ አለን። እነዚህ ሁሉ ተዋህዶ ኬሚካል ሪያክሽን ይሰጡናል። እናም እንደዛ ነው። ወደ ታሪኩ መጨረሻ ሄድካ አንተ የሴል ዋናው ክፍል ምን እንደሆነ ታውቃለህ አላውቅም ለምን ማወቅ ያስፈልገኛል በኢቮሉሽን ታምናለሃ የባዮሎጂ መሰረቱንም አታውቅም ለዛ ነው ወደዛ አትሂድ ያልኩህ ለራስህ ብዬ ነው ለእኔ አይደለም ሴል በዋናነት ከፕሮቲን ነው የሚሰራው። ፕሮቲን ደግሞ በዋናነት ከአሚኖ አሲድ ነው የሚሰራው። አሁን የምናወራው ሴል ወደ ግኝት ከመምጣቱ በፊት ነው። አንተ ደግሞ መልሱ አሚኖ አሲድ ነው ያልክ ነው። ነገር ግን ሴል ራሱ አልነበረም እኔ መጀመሪያ ላይ ያልኩህ ነው። እንዴት ነው ድንጋይ ሰው የሆነው? እባክህ አስረዳኝ። ስለዚህ ፈጣሪ የሰው ልጅ ልፍጠር ብሎ ፈጠረ ብለህ ነው የምታስበው? እኔ ምንም አላስብኩም። አንተ ያልከውን ብቻ እየተናገርኩ ነው። እሺ፣ አንተ እንዴት ነው የምታረጋግጠው? እሺ፣ ጥያቄህን በጥያቄ ልመልስልህ። ለአንተ ፈጣሪ አለ ለማለት እኔ ምን አይነት ማስረጃ ማሳየት አለብኝ? አይ ይሄንን ማረጋገጥ አችልም። ስለዚህ ፈጣሪ መኖሩን ማረጋገጥ አይቻልም ብለህ ታምናለህ፣ ግን ደግሞ እኔም ፈጣሪ ለመኖሩ ማስረጃ ትጠይቀኛለህ። ምን አይነት ነገር ነው ይሄ? ለአንተና አንተን መሰሎች ለሆኑ ኤቴስቶች የምለው ነገር ፈጣሪ ለመኖሩ ማስረጃ በሰው ልጅ ውስጥ ያለ ተፈጥሮዊ እውቀት ነው። ፈጣሪ ለመኖሩ ማረጋገጥ የለብኝም ምክንያቱም የሰው ልጅ በሙሉ ፈጣሪ አለ በሚል እምነት ነው የሚወለደው። ተፈጥሮዊ የሆነ ነገር ነው። እኔ አይመስለኝም ጀስትን ባሬት በኦክስፎርድ ዩኒቨርሲቲ በዚህ ላይ ጥናት አድርጓል። ከተለያዩ ሀያ ሀገራቶች ህጻናትን አምጥተው ጥናት ያደረጉባቸው፣ ድምዳሜያቸውም ሁሉም ህጻናት በሀያል እና በመለኮታዊ በሆነ አካል ማመናቸው ነው። ህጻናቱንም ያመጡት እንደ ቻይና እና ጃፓን ያሉ ለልጆቻቸው በመሰረቱ ስለፈጣሪ የማያስተምሩ ከሆኑ ሀገራቶች ናቸው። በተጨማሪም ሁሉም በታሪክ ያለፉ ስልጣኔዎች የበላይ አካል አለ ብለው እንደሚያምኑ እናውቃለን። ግን ደግሞ ብዙ ስልጣኔዎች በተለያየ ፈጣሪዎች ነበር የሚያምኑት። እናም እነዚህ ፈጣሪዎች የተለያዩ አይነት እንደሆኑ ማግኘት እንችላለን። ሁሉም ተመሳሳይ አልነበሩም። በግልጽ ሁሉም ለራሱ ጥቅም ፈጣሪ ይፈላሰፋል። አሁን ሀሳብህን በፈጣሪ አያምኑም ከሚለው ወደ የተለያዩ ፈጣሪ ያምናሉ ወደሚለው ቀየርከው። ያ ደግሞ ምክንያታዊ ያልሆነ ነገር ነው። ስለዚህ የሆነ ነገርን በተለያየ እይታ ካየነው ወይም ካደረግነው ያ ነገር የለም ወይም ስህተት ነው ማለት ነው እያልክ ነው። ስለዚህ እንዴት እንደ መዋኝ አንድ ሺህ መንገዶች ቢኖሩ መዋኘት አልችልም ማለት ነው? ወይም ደግሞ እኔም ብዙ ሰዎች በተለያዩ መንገድ ቢገልጹኝ ያ ማለት እኔ የለውም ማለት ነው። ምክንያቱም ስለ እኔ ብዙ ገለጻዎች አሉ። ይሄ ምክንያታዊ ያልሆነ አርጊመንት ነው። እንደውም አንተ ካልከው ተቃራኒ ነው የሚሆነው። ምክንያቱም ሁሉም ሰዎች የሆነን አካል ቢገልጹ ያ አካል አለ ማለት ነው። ነገር ግን ባህሪውን ላያውቁት ይችላሉ፣ ወይም በስህተት ሊያዩት ይችላሉ። እናም በነገራችን ላይ በብዙ ባህርያቶች ይስማማሉ። ያ አካል ሁሉንም ቻይ እንደሆነ ይስማማሉ። ሁሉንም አዋቂ እንደሆነ ያምናሉ። ከሁሉም በላይ እንደሆነ፣ ዓለምን እንደፈጠረ ያምናሉ። ግን ሰዎች ፈጣሪ ለመፍጠር ተነሳስተው ነው። ለዛ ነው የተፈላሰፉት። ሰዎች በተፈጥሮ የፈጣሪን መኖር ሊያምኑ ይችላሉ፣ እቀበላለሁ። ነገር ግን ያ ምንም ነገር አያረጋግጥም። ምን እንደሚያረጋግጥ ልንገርህ። የሰው ልጅ ያለው አለማዊ የሆነ ተፈጥሮዊ እምነት ሁሉ እውነት ነው። ምሳሌ ልስጥህ። መንስኤና ውጤት ጥናት ተደርጎበታል። ህፃናት አመጡ፣ ጠረጴዛ ላይ መጽሐፍ አስቀመጡ። መጽሐፉ ሳይወድቅ ጠረጴዛውን አነሱ። ህፃኑ ተደናገጠ፣ ምክንያቱም መጽሐፉ መውደቅ አለበት ብሎ ስለሚጠብቅ ይሄ ተፈጥሯዊ ነው፣ እውነት ነው። ሌላም ምሳሌዎች አሉ። ስለዚህ የእኔ አርጊውመንት የሚሆነው አለማዊ የሆነ ተፈጥሯዊ እምነት ሁሉ እውነት ነው። የፈጣሪ መኖር አለማዊ የሆነ ተፈጥሯዊ እምነት ነው። ስለዚህ የፈጣሪ መኖር እውነት ነው።